እስራኤል ላይ ያረፈው ሁለቱ የቁጣ ሰይፍ ፍርድ ይዘገይ ይሆናል እንጂ አይቅርም። የዘገየው ፍርድ ደርሷል። እስራኤል በሰፈረችው ቁና መጠን ባወደመችው፣ ባፈሰሰችው ደም ብዛት ልክ እሳትና ማዕበል ቁጣ ሆኖ እየወረደባት ነው። ትላንት ለእስራኤላውያን ትልቅ የበዓል ቀን ነበር። ለሀገርነት ያበቋትን ወታደሮቿን የምታስብበት የሰለሞን ሜሞሪያል ዴይ ነበር። በዚህ ቀን ግን ጀግኖቹን ከማስታወስ ይልቅ በቅርብ ለፈጸመችው ኃጢአት ያልጠበቀችው ቁጣን አስተናግዳለች። እስራኤል በሁለት መልኩ ያረፈባት ዱላን የተመለከቱ ከቅዱስ መጽሐፉ አንድ ቃል መዘዋል። ዘዳግም 2824 እግዚአብሔር የምድርህን ዝናብ ትቢያ ያደርጋል እስክትጠፋም ድረስ ከሰማያ ሸዋ ያወርድብሃል ሲሉ ክስተቱን ከፈጣሪ ቁጣ ጋር አገናኝተውታል። እስራኤል በታሪኳ አይታ የማታውቀው እሳትና ያሸዋ ማዕበል ተነስቶባታል። ሞልቶ የፈሰሰው የፍልስጤም ግፍ ይሆን? እስራኤልን እየለበለበ ስላለው እሳትና ሰማያን ስለሸፈነው ያሸዋ ማዕበል የምንለው አለን። አብራችሁን ቆዩ። የፍልስጤም የግፍ ጽዋ ባለፉት 18 ወራት ጋዛ ላይ ፍልስጤም ላይ ያልተሰራ ግፍ ያልተደረገ በደል የለም። የእስራኤል ጦር ድብደባ ሕፃን ገዳይ የሚል ቅጽል ስም አሰጥቶታል። በምድሩ 52000 ጋዛውያን በዚያ አጭር ግን መከራዋ በረዘማ አመት አልቀዋል። የጃባሊያ ካን የኑስና ጋዛ ሲቲ ሕፃናት ሞት አስደንጋጭ ሆኖ ቀጥሏል። ጋዛ መደበቂያ መሸሸጊያ የሌለባት ፍርስራሽ ሆናለች። ሆስፒታሎች፣ መጠለያዎች፣ የቢቸግር መቆያ ድንኳኖች ሳይቀሩ በቦምብ ይደበደባሉ። በየቀኑ በየሰዓቱ በየ ተከንዱ የጋዛ የመጨረሻው ሆስፒታል አልአህሊ አረብ ከሰሞኑ ወደ አመድነት ተቀይሯል። በመቶ ሺዎች ከነቁ ስላቸው ፋሻ እንኳን አጥተው እንዳሉ አሉ። የጋዛ ሰባ በመቶ ህንጻና መኖሪያ ወድሟል። አራት መቶ ሀያ ሺህ ሰዎች እንደ አዲስ ለአራተኛ ጊዜ ከመኖሪያቸው ሳይሆን ሸሽተው ከሄዱበት በድጋሚ እንዲፈናቀሉ ሆነዋል። አንድ ነጥብ ሁለት ሚሊየን ህዝብ ሜዳ ላይ ውሎ ሜዳ ላይ ያድራል። በውሃ ጥም፣ በምግብ እጥረት፣ በመድኃኒት እጦት የሚሰቃየውን ቤት ይቁጠረው። የሚቆጠርስ ቤት የት ኖሩ? ጋዛ እንዲህ የማይጠገን የማይመለስ ጉዳት ስታስተናግድ እስራኤል በሐማስ ጥቃት ያጣችው ዜጋ ከ1200 የማይበልጥ ነበር። እስራኤል ለእያንዳንዱ ሐማስ ለገደለባት ዜጋ 44 ፍልስጤማውያን እንገላለች። ይህ የተንጋደደ ንጹሐንንና ሕፃናትን ከሐማስ ታጣቂ ያለየ ፍርድ የፍርድ ገምድ ለእልቂት ወንጀል ታዲያ ከበላዩ መልስ ተሰጥቶታል። ኢየሩሳሌምን ያናወጠው እሳት እስራኤል በሰለሞን ቀን የቀድሞ ወታደሮቿን በምታስብበት ዕለት በመላው ሀገሪቷ ከፍተኛ የእሳት ንዳድ ተነስቷል። በቅድሚያ የኢየሩሳሌም አቀበትን ያጠቃው እሳት እጅግ ሰፊ መሬትን ያነደደ ሲሆን እሳቱ ወደ እስራኤል የጦር ካምፕ ጭምር የገባ ሆኗል። በማኅበራዊ ሚዲያ በርካታ ምስሎች፣ ቪዲዮዎች ይህንን የእሳት ፍርድ እየተቀባበሉ እያስተጋቡት ይገኛሉ። እስራኤል ላለፉት ሀያ ዓመታት አይታው የማታውቀው የእሳት ቃጠሎ ነው የተነሳባት። የእሳቱን ንዳድ የጀመረው በምዕራብ ኢየሩሳሌም ይስተዋሉ በሚሰኝ ጫካ ነው። እሳቱ ከጫካው በፍጥነት ወደ ኢየሩሳሌም ከተማ ተሳምቷል። አቀበትና፣ ተራራ አረንጓዴ መልክዓ ምድርን የዋጠው የኢየሩሳሌም መሬት አሁን ወደ አመድነት ተቀይሯል። ኢየሩሳሌምን ከቴላቪቭ የሚያገናኘው ዋነኛው መንገድ ሮውታንድ በእሳቱ መትረፍ አልቻለም። በዋና ጎዳናው እስራኤላውያን መኪናቸውን እየጣሉ እግሬ አውጪኝ ሲሉ ታይተዋል። እሳቱ በመንገዱ ያሉ ከ30 በላይ መኪኖችን እየበላም የሚያሳዩ ምስሎች ወጥተዋል። በግማሽ የተቃጠሉና በእሳቱ ቅጣት የቀለጡ መኪኖችም ታይተዋል። ልብ ይበሉ፣ እኛ አይደለንም ይህንን ቁጣ የምንናገረው። እንደ ሮይተርስ፣ ቮይስ ኦፍ ኢንዶኔዥያ እንዲሁም ቲአርቲ ወርለድ የመሰሉ ሚዲያዎች በሰፊው ዘገባ አቅርበዋል። እስራኤላውያን ጭምር የእሳቱን ግዝፈትና የውድመቱን ስፋት ተመልክተው ፈጣሪ እየቀጣን ይሆን ሲሉ ጠይቀዋል። በእሳቱ የተነሳ ከቤትና ከተማው እንዲለቅ የተደረገው ሰው ብዛት የትየለሌ ነው። እንደ ቤት ሽሜሽ ያሉ ማህበረሰቦች በዚህ እሳት በቅድሚያ የተሳደዱ ናቸው። አሁን በእስራኤል ያለው ሙቀት 40 ዲግሪ ሴንቲግሬድ አልፏል። አትክልቶች ወደ ደረቁ አመዶች ተለውጠዋል። ንፋሱ ለእሳቱ እንዲታዘዝ ከላይ ተልእኮ የተሰጠው ይመስላል። በሰዓት 60 ኪሎ ሜትር እየሮጡ እሳቱን በመላው እስራኤል ለማድረስ የቆረ የቆረጠ ይመስላል ንፋሱ እሳቱን በሰዓት ከአምስት እስከ አስር ኪሎ ሜትር እንዲወረወር እያደረገውም ይገኛል። በዚህ ፍጥነት ቁጣው ከቀጠለ በ20 ደቂቃ ውስጥ የአንድ እግር ኳስ ሜዳ የሚያህል መሬት እየነደደ ይቀጥላል። የእስራኤል እሳት አደጋ ተከላካዮች ፈጽሞ ከባድ ፈተና ገጥሟቸዋል። እንደ አውሮፓውያን አቆጣጠር በ2010 በካርሜል ተራራ የነበረውን እሳት ያስታወሰ ክስተት ሆኗል። በጊዜው 44 እስራኤሎች በእሳት አደጋው ሞተዋል። አሁን ያለው እሳት ግን ከ2000 እስከ 3000 ሄክታር መሬት ቅርጥፍ አድርጎ በልቷል። ይህ ማለት 3800 የእግር ኳስ መጫወቻ ሜዳ ነው። የተጋነነ ከመሰላችሁ ሄክታሩን ለ68 ሜትር ስፋት አካፍሉት። በዚህ ሂደት እስራኤል ቁጣው ካልበረደ ያላትን አረንጓዴ መሬት የምታጣ ይሆናል። ብርቅዬ የተባለው የመጥፋት አደጋ የተጋረጠበት የእስራኤል ሄርሞን ተራራ ብላይንድ ሞል ራት አብቅቶለታል። እስካሁን በእሳቱ የሞቱ አለመኖሩ የተነገረ ሲሆን 19 ሰዎች ግን በእሳቱ አደጋ ደርሶባቸዋል። ሁለቱ በከፍተኛ የመተንፈስ ችግር ሆስፒታል ገብተዋል። የቤቶች ውድመት ገና የቀጠለ ቢሆንም እስካሁን እንደ ቤት ሸሜሽ ባሉ በርካታ ቤቶች ተበልተዋል። በርካታ መኪኖች በዋና አውራ ጎዳናዎች ላይ ተትተዋል። እስከ ሁለት ሚሊዮን ዶላር የሚገመት ሰብል በእሳቱ የወደመ ሲሆን የእሳቱ የኢኮኖሚ ኪሳራ ከሰባ አምስት ሚሊዮን ዶላር በላይ እንደሚሆን እስራኤላዊ ባለሙያዎች ግምት ሰጥተዋል። እስራኤል ይህንን እሳት ለማጥፋት አምስት መቶ የእሳት አደጋ ሰራተኞች ስታሰማራ የአየር ላይ ውሃ ለመርጨት ግን ተቸግራለች። ንፋስና እሳቱ የፈጠረው ጥልቅ ጭስ በአየር የሚደረገውን ጥረት ውጤት አልባ አድርጎታል። ይህንን ተከትሎ እስራኤል ለዓለም አቀፉ ማህበረሰብ ለወዳጅ ሀገራት እርዱኝ ስትል ጮኋለች። እስካሁን ጣሊያንና ክሮኤሺያ መልስ የሰጡ ሲሆን ሶስት የእሳት አደጋ አውሮፕላኖችን ልከውላታል። ሁለተኛው ቅጣት እስራኤል በእሳት መንደዷ ብቻ በቂ ፍርድ ሆኖ አልተገኘም። ሁለተኛ ድረብ ቅጣት እያስጨነቃት ነው። ይኸውም ያሸዋ አውሎ ንፋስ ነው። ከትላንት ጀምሮ በሰፍጥረት ፍጥረት ግብጽ ላይ የመጣው ቅጣትን የመሰለ ማዕበል እስራኤልን እያናወጠ ነው። ያሸዋ ማዕበሉ በሰዓት 60 ኪሎ ሜትር የሚሮጥ ነው። በዚህ በኩል እሳት፣ በዛ በኩል ያሸዋ ማዕበል የተነሳባት እስራኤል ነገሩ ከላይ የመጣ ቁጣ ስለመሆኑ ዜጎቿ ሲናገሩ ተስተውለዋል። ምን ዋጋ አለው ንስሐ ለመግባት የተንበረከከ በምድሯ አልተገኘም። የኢየሩሳሌምን አየር ለመተንፈስ የሚቸግር አድርጎታል። ከመደበኛ አየር 173 በመቶ እጥፍ ብክለት ከመከሰቱ ነው የተዘገበው። አቧራው በተለይ ጭንቅ የሚፈጥሩ ሆኗል። ከአምስት ሺህ እስከ አስር ሺህ የሚገመቱ እስራኤላውያን ማለትም እድሜያቸው የገፋና ህጻናት የአሸዋ ማዕበሉ በዚህ ከቀጠለ የሕክምና እርዳታ መፈለጋቸው የግድ ይሆናል ነው የተባለው። የአሸዋ አውሎ ንፋሱ ከአሁኑ መቶ ሺህ ለሚደርሱ ቤቶች የሚቀርበው ኃይል እንዲቋረጥ አድርጓል። እስራኤል በዚህ ደረጃ የኃይል አቅርቦት ሲቋረጥ ይሄ እንደ አውሮፓውያን አቆጣጠር ከ2015 ወዲህ ለመጀመሪያ ጊዜ ነው። ከ50 እስከ 10 በረራዎች በአሸዋው ማዕበል የተነሳ የተሰረዙ ሲሆን በሺዎች ከሚጓዙበት ተስተጓጉለው ባሉበት ተጠልለዋል። እስከ 2000 የሚደርሱ መኪኖች ሞተራቸው በአሸዋው ጠፍቷል። የአሸዋ ማዕበሉ በእስራኤል ኢኮኖሚ ላይ በትራንስፖርት በቁሶች መጥፋት በምርቶች መዘግየት ከ20 እስከ 30 ሚሊዮን ዶላር የአጭር ጊዜ ኪሳራ እንደሚያመጣ ራሳቸው እስራኤሎች እየተነተኑ ነው። የእስራኤል አረንጓዴና ለም አፈር የበላው እሳት በቀጣይ መቶ ሺህ ቶን አፈር ሳይጎዳ እንደማይቀር ተገምቷል። እስራኤል ሁለት በመቶ ኢኮኖሚ ግብርና ላይ የተመሰረተ ሲሆን አሁን አፈሯ ላይ የደረሰው ጉዳት እያነሰ የመጣውን የእርሻ ምርቷን የበለጠ ያወርደዋል ተብሎም ይጠበቃል። ታዲያስ ይህ ነገር ቁጣ ነው ወይንስ የተፈጥሮ አደጋ? ሁለቱ ቅጣት በእስራኤል የሰለሞን ወታደራዊ ሰማዕትነት ቀን መታሰቢያ ላይ መፈጠሩ ከላይ የመጣ ቅጣት ማሳያ ተደርጎ ተወስዷል። እግዚአብሔር የምድርን ዝናብ ትቢያ ያደርጋል እስክትጠፋም ድረስ ከሰማይ አሸዋ ያወርድብሃል የሚለው ቃል መፈጸሙን ያሳየ ሆኗል። እኛ እስራኤል በጋዛ የፈጸመችው ግፍ ከዚህም በላይ ሲገባት ነው እንላለን። ለተገደሉት ሕፃናት ወላጅ አልባ ሆነው ለቀሩ ታዳጊዎች፣ ልጁን ላጣ አባት፣ እናቱን ላጣ ልጅ ይሄ ሲያንስ ነው። ፍርድ ግን ይዘገያል እንጂ አይረፍድም። እናንተ ምን ሀሳብ አላችሁ? ቁጣ ነው ወይንስ የተፈጥሮ አደጋ? ሀሳባችሁን ግለጹልን። ለተገፉ ለተበደሉ መልስ የሆነ አምላክ የጋዛንም በደል እንዲሰማ እንመኛለን። እኛ እዚህ አበቃን። ሰላም በምድራችን ላይ ይስፈን። ሰላም